ለህዝቡም ሲናገሩ የካህናት መጽሐፍ ንገራቸው። የሐዋርያት ሥራ ምዕራፍ አራት ከቁጥር አንድ ያለውን አነባለሁ። አሜን። ለህዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዦች ሰ ሰዱቃውያንና ህዝቡንም ስለ አስተማሩ በኢየሱስ ከሙታን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ መበርና እስከ ማግስቱ ድረስ በወይኒ ያኖሯቸው። ነገር ግን ጣሉን ከሰሙት ብዙዎቹ አመኑ። የወንዶችም ቁጥር አምስት ሺህ ያልሆነ በነገውም አልቆቻቸውነ ሽማግሎች ጻፎች ሊቀ ካህናት አናም ቀያፋም የአንን ስም ስክንድሮስን የሊቀ ካህናት ዘምዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይን አደረጋችሁ ብሎ ጠየቋቸው። በዚያን ጊዜም ጴጥሮስ መንፈስ ቅዱስ ተሞልቆሚያነ ባለቆችና፣ ሽማግሌዎች እኛ ዛሬ የልጅ በገወስ ሰው ስለተደረገው መልካም ስራ ይህ በምን እንዳዳነ ብንመረመር፣ እናንተ በሰጠላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ እህነት ሆኖ በፊታችሁ ቆመ። ለእናንተ ለሁላችሁ ለእስራኤልም ህዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት ድንጋይ የማዕዘን ራስ ያንተ የግንበኞች የናቃችሁት የማዕዘን ራስ የሆነ ድንጋይ ነው። መዳንም በሌላ በማንም የለም። ምንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ና አሜን አሜን